ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ የቻናል ቤተሰቦች፣ ሰላም እንደምን ናችሁልኝ? ያላችሁልኝ እኔ ሰላም ነኝ፣ እናንተም ሰላም ተሆኑ ዘንድ ዘወትር ምኞቴ ነው። ቤተሰቦች እንግዲህ ያው ሰሞኑን አይደለም፣ ትናንት ከትናንት ወዲያ የተለቀቀው ቪዲዮ እነዚህ ሁለት ቪዲዮ ከዛ በፊት የተሰራ ቪዲዮ ደስታችን ሳንጨርስ አንድ ቀን ደስታ አስር ቀን በሽታ ሆናችሁብን እናንተ ልጆች። በራሳችሁ ጊዜ በራሳችሁ ጊዜ ኦዲንሳችሁን ያከበራችሁን እናንተን ያከበራችሁን ሰው ራሳችሁ ናችሁ። እናንተ እርስ በርሳችሁ ዲስሪስፔክት እየተደረጋችሁ ያለች ኦዲንሳችሁን ራሱ ዲስሪስፔክት እያደረጋችሁ ነው። ኦዲንሳችሁን ራሱ የናቃችሁት እንደሆነ በግልጽ እያሳያችሁን ነው። እናመሰግናለን። ነገር ግን የወደደ ልብ የወደደ ልብ የጠላለት እናንተ ነው ያድርገኝ፣ እናንተ ነው ያድርገኝ ስለ እናንተ ላይክ እና ሰብስክራይብ ኦዲንስ ተጨንቆ ሲቆጥር ያድራል ይውላል። እናንተ ነጋ መሸ ዘሴም ምንም ልዩነት የሌለው ይብሱን እየባሰ እኛ በሰው ሀገር ሁነን እህትማማቾች፣ በሰው ሀገር ሁነን ስደተኞች እንደ ውሻ እየተናከስን በእናንተ ምክንያት መታችሁ እንኳ አንድነት መፍጠር ቢያቀታችሁ ለኦዲንሱ አንድነት የሚያደርግ መስራት አቃታችሁ አይደለ? ይገባናል። ልክ ናችሁ፣ እናንተ አልተሳሳታችሁም። ልክ ናችሁ። ከህይወታችሁ ውጡ ውጡልን ማለት እኮ በግልጽ እኮ ተገቢ ነው እኮ በየጊዜው እየመጣችሁ በየጊዜው በየጊዜው እየመጣችሁ ኦዲንስን የሚያሳዝን ኦዲንስን ብትንትኑን የሚያወጣ ልብ ውስጥ የሚያሻክርን እንጂ አንድነት እየሰራችሁልን አይደለም። ይገባናል። ነገር ግን ተለምናችኋል። ጊዜ ወርቅ ነው፣ እችን ጊዜያቸውን ተጠቀሙባት ተብላችሁ ተለምናችኋል። እንደዚህ እንደዚህ እየተለመናችሁ እናንተ ደግሞ የምንለምኑበት ቀን ይመጣል። እንዳት እንዳት እንዳዘነጉት። ማንም ስደተኛ ለእናንተ ተጨንቃ የምታለቅስ የለችም። ከዚህ በኋላ ማንም ስደተኛ ከእህቶቻችን ጋር ሰላማችን እንፈጥራለን። የእናንተን እድገት የእናንተን ለውጥ የእናንተን እድገት የእናንተን ለውጥ የእናንተን ላይክ የእናንተን ሰብስክራይብ የእናንተን ቪው እየቆጠርን ከእህቶቻችን ጋር መባላታችን እናቆማለን እናቆማለን። ያኔ ስናቆም፣ ያኔ በአንድነት ስንናበብ፣ ያኔ እናንተ እንደዚህ ርግፍ አድርጋችሁ በሞራናችን ላይ ስትረማመዱ ያላችሁ ሰው ወይ እናንተን ደግሞ እኛም እርግፍ አድርገን ትተን ትተናችሁ ከእህቶቻችን ጋር አንድነት ፈጥረን ምን ማድረግ እንዳለብን ጠንቅቀን እናውቃለን። ይሄ ነው የሚገባችሁ፣ ሌላ ነገር አይደለም። ይሄ ነው ይሄ ነው ይሄ ነው የሚገባችሁ የሚገባችሁ፣ ይሄ ነገር ነገር ነው፣ ሌላ አይደለም። ኦዲንስ ተስተምር ክብር አለው። ማንኛውም የዩቱብ ቻናል ማንኛውም ቦታ ላይ ተስተምር ክብር አለው። ተስተምር በገበያ ዓለም ላይም ዙሩ፣ በማንኛቸውም ዓለም ላይ ዙሩ፣ ተስተምር ክብር አለው። ገባችሁ ያንዳንዳችሁ በራችሁን እያንኳኳን እያንዳንዳችን በሯችን እያንኳኳን እንዴት ነው? ምን ሆነ? ምን ላይ ደረሰ? እንዴት ሄደ? ምን ላይ ደርሷል? እንዴት ነው? ቪው፣ ላይኩ፣ ሰብስክራይቡ ምን ላይ ነው? ስንሰአቱ ነው? እንደ እርጉዝ ለእናንተ እየቆጠር ለሚገባን ይሄ ከሆነ ከዚህ በኋላ አንድነት በስደት ዓለም ላይ ያለን እህቶች አንድነት እንፈጥራለን። ይሄ ነው አለን የምፈልጉት። ይሄ እንደዛ እንድንሆን ነው የምፈልጉት። ለእናንተ ብለን እኮ ነው እናንተ ብለን ነው እንጂ እኛ እኮ ከእህቶቻችን ጋር ድንበር የለ። የአባታችን ገዳያዎች አደሉ። የቤተሰቦቻችን ገዳያዎች አደሉ። ለእናንተ ብለን ነው እኮ የምንጋደሉ። ለምን እናንተን ይሰርቧታል? ለምን እናንተን ይዘቀዝቋታል? ለምን እናንተን እሷን ዲስረስፔክት ያደረጓታል? ለምንስ ይህን ነገር ይናገሯታል? ለምን ለምን ለምን ለምን? መልስ የለም። የእናንተ መልስም ይብስ ይብስ ይብስ ይብስ ይብስ እየባሰ ነው የሚመጣው እንጂ ለውጥ የለውም ለውጥ ከሌለው፣ ከዚህ በኋላ እናንተ አይደላችሁም ስንመጣ የመታን እንቅልፋት ድጋሜ ስመታን ከመታን ያንቅልፋት እናንተ ድንጋው አይደለም። ድንጋው እኛ ኦዲንሶች ነን ድንጋዮች። ገባችሁ? ይሄ ነው የሚገባችሁ። እና እናንተ ለእናንተ የሚገባችሁ ይሄ ነው። ያከበራችሁ ኦዲንስ፣ የወደዳችሁ ኦዲንስ መጣት እንደሚችል እንዳትረሱ። ገባችሁ? እንዳትረሱ እናንተን ደስ እንድላችሁ እናንተ እንድታርጉ እናንተ ወደፊት እንድትሄዱ እየተረገጥ እየተሰደብ ከእኛ አልፎ ቤተሰቦቻችን እየሰደበ አንገታችን ደፍተን ዝም ብለን የተቀመጥነው ስለወደድናችሁ ነው። እና እኮ ወደድናችሁ እንጂ አልወለድናችሁም እኮ። በቂያችን ነው። ከዚህ በኋላ ከዚህ በኋላ ከማንም ስደተኞች ሴቶች ጋር አለባለም። እስካሁንም የተባለዋችሁ እስካሁንም የሚያስቀየምኳችሁ ከዚህ በኋላ ይቅርታ እንድታደርጉልኝ እፈልጋለሁ። ይሄ ነው የሚፈለገው። አለቀ። የሚመለከተን ነገር የለም። የሚመለከተን ነገር የለም። በስደት ዓለም ላይ አንዲት እህቴ ጋዝ ፈንድቶባት ብትሞት በእናንተ ምክንያት ስለ እናንተ እየተጨነቀች ስለ እናንተ እያሰበች፣ አንዲት እህቴ ሽንትቤት ስታጥብ አንሸራቷት ብትወርቅ ብትሰበር እናንተ መታችሁ አታሳክሟትም እኮ ራሷ ሟቃ ነው ካልሆነም እድሉ ከገጠማት እንኳ ወይም ሕክምና የምትወስዶ በራሷ ገንዘብ ነው። ስለ እናንተ እያሰበች ስለ እናንተ እየተጨነቀ ስለ እናንተ እያሰበች የራሷን አሳብ የራሷን ጭንቀት የራሷን ችግር የራሷን ሕመም ወደኋላ ብላት ብላ ለእናንተ ስንት የምትጨነቅ እህት እንዳለች ረሳችሁ፣ ዘንግታችሁት። ሁልጊዜ ንዝንዝ፣ ሁልጊዜ ጭቅጭቅ፣ ሁልጊዜ መነታረግ፣ ሁልጊዜ ለውጥ ግን የለም፣ ነውጥ ብቻ ነው ነውጥ ይሄንን በመሃሉ? እንዴ እንደ አይጥ መርዝ እርስ በርሱ እንደ አባት ገዳይ እንደ እናት ገዳይ እርስ በርሱ የሚባላ ኦዲንስ መታቸው። አንድ ማድረግ ስችሉ የብሱኑ እንዲፈራረቅ፣ የብሱኑ ጥላቻ እንዲፈጠርባችሁ፣ የብሱኑ ችግር እንዲፈጠር፣ በችግራች ችግር እንዲፈጠር እያረጋችሁ ያላችሁ ራሳችሁ ናችሁ። ጨው ለራስ ብለህ ጣፍጥ ድንጋይ ነው ብሎ ይጥሉሃል ነው ያለ ሀገሬ ሰው። ለራሳችሁ ብላችሁ ብጣፍጡ ነበረ የሚጠቅማችሁ ከዚህ በኋላ ከማንም ጋር ማንም አይናከስም። ወዳችሁና ፈቅዳችሁ ውርቀታችሁን ራሳችሁ ደግሳችሁ ራሳችሁ አጨብጨባችሁ ራሳችሁ አዘጋጅታችሁ የላችሁበት ራሳችሁ ናችሁ። የጉዳዩ ባለቤቶች እናንተና እናንተናችሁ። ማንም ሰው አይባላላችሁም ከዚህ በኋላ እየመራችሁ ዋጡት። ጨርሻለሁ። ከዚህ በኋላ በቆይታ ያስከፋችሁ ያስቀየምኳችሁ ያሳዘንኳችሁ እህቶቼ፣ ከዚህ በኋላ ይቅርታ እንድታደርጉ ይፈልጋሉ። አይመለከተኝም ስለወደድናችሁ ነው ስላከበርናችሁ ነው። በዚህ ልክ የምንረገጠው የረገጣ ነው እኮ እያንዳንዳችን፣ ለመመታችሁ አትገርፉንም ወይ በአንድ ፊቱ ይቀራችሁ። ይሄ ነው። አንድ ቀን ከአንድ ቀን አንድ ቀን እንኳን ለውጥ የለም ልጆች። በዚህ ልክ ምንም ይሁን ምንም፣ በዚህ ልክ ምን ባጠፋ ያመቱ ሁሉም እሱ ላይ ነው የሚያስቀራረው። ያመቱ እሱም ሁሉም እሱ ላይ ነው የሚያስቀራረው። ሁሉም ወንድነቱን ትካሻችንን ክንዳችንን ጡንቻችን እናሳያለን። ምን አጠፋ ምን በደለ ምንም አልበደለም ምንም የበደለው ነገር የለም ምንም ስራ ቢሆን ራሳችሁን በዚህ ልክ እንዲታዋረዱ አንፈልግም አንፈቅድም ሰውዬ አድር ብዬ ሚስቴ እንዳርኳት እቴ ብዬ አለ ገባችሁ እናድራለን ብለን ነው እንጂ እኛ ሁሉም ነገር እናውቃለን መሀይቦች አይደለንም ደደቦች አይደለንም እኮ